ጤና ይስጥልን አድማጮቻችን እንደምን አድራችኋል? ከማሻ ኤፌ መቶ ሶስት ነጥብ ስምንት የግንቦት አራት ሁለት ሺ አስራ ሰባት ዓመተ ምህረት የሰኞ ጠዋት ዜናዎችን ወደ እናንተ እናደርሳለን። አቤት ዜናዎችን እናስቀድም። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የንጹህ መጠጥ ውሀ ተደራሽነትን ለማረጋገጥ እየተሰራ መሆኑን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። ለጠላት የማይበገር ክንደ ብርቱ የመከላከያ ሰራዊት መገንባቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ዴንማርክ ከኢትዮጵያ ጋር ያላትን የቆየ አጋርነት በሁሉም አቀፍ ልማትና የህዝብ ለህዝብ ትስስር ለማጠናከር ቁርጠኛ መሆኗን ገለጸች። የሚሉት ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ትዕግስት በዛብህ ነኝ። የጤና መድን አገልግሎትን ምንም ትርፍ የሌለበት ዜጎች ከነሙሉ ክብራቸው የጤና አገልግሎት እንዲያገኙ ታስቦ የተጀመረ ነው ተባለ። ዘገባው የቤንች ሻኮ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ዝርዝሩን ምንታምር አስፋው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ አዘጋጅነት ለቤንች ሸኮና ሸካ ዞን ለጤና ተቋማት አመራሮች ና ባለሙያዎች በጤና መድህን የቅድመ ቁርጥ ክፍያ አተገባበር ና የጋራ ቋት ማስጀመሪያ ስልጠና ተጠናቋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ አዘጋጅነት በጤና መድህን የቅድመ ቁርጥ የክፍያ አገልግሎት አተገባበር ና ዞናዊ የጤና መድህን የጋራ ቋት ማብሰሪያ ስልጠና ለሁለት ተከታታይ ቀናት በሚዛን አማን ከተማ ሲሰጥ ቆይቷል። የቤንች ሸኮ ዞን የኢትዮጵያውን ጤና መምሪያ ኃላፊ አቶ ኤልያስ ምናሴ በመድረኩ እንደተናገሩት የቅድመ ክፍያ አገልግሎት ስርዓቱ ጤናማ ወቅታዊና ተከታታይነት ያለው አገልግሎት ለመስጠት ያግዛል ብለዋል። ባለፉት ዓመታት በጤና መድህን አገልግሎት በርካታ ጠንካራ አፈጻጸምና በተወሰነ መልኩ ውስንነቶች መታየታቸውን ገልጸው በተለይም መዋቅሮች የጤና መድህን ክፍያ ለጤና ተቋማት በወቅቱ ያለመክፈል ሁኔታዎች እንደታዩም ገልጸዋል። የጤና ተቋማትም በመድኃኒትና የህክምና ቁሳቁስ አቅርቦት ረገድ የነበሩ ውስንነቶች መኖራቸውን ገልጸው በቀጣይ በአዲሱ አተገባበር ወደ ሥራ በማስገባት ሂደት ሁሉም መዋቅሮች በኃላፊነት እንዲሰሩ ጠይቀዋል። የሸካ ዞን ጤና መምሪያ ኃላፊ አቶ ይምሩ ወይሳ በበኩላቸው በጤና ተቋማት ያለ መረጃ አገልግሎት መስጠት አስቸጋሪ መሆኑን ገልጸው በዚህም አብዛኛው ተቋማት ተግባርና አገልግሎታቸውን ለመለካት ሲቸገሩ ይስተዋላል ብለዋል። በቀጣይም ዘርፉን ውጤታማ ለማድረግ የመረጃ ማደራጀት ማጥራትና ማዘመን ያስፈልጋል ብለዋል። የክልሉ ጤና ቢሮ የሕክምና አገልግሎት ዳይሬክቶሬት ዳይሬክተር እና የቢሮ ኃላፊ ተወካይ ወይዘሮ ገነት ደምሴ በመድረኩ ማጠቃለያ እንደተናገሩት የጤና መድህን አገልግሎት ዜጎች እርስ በርስ እንዲረዳዱ እንዲተጋገዙና ከነ ሙሉ ክብራቸው እንዲታከሙ ታስቦ የተዘጋጀ የጤና ስርዓት ነው ብለዋል። የጤና መድህን አገልግሎት ምንም ትርፍ የማይታሰብበትና ለዜጎች ፍትሐዊ የጤና አገልግሎት ተደራሽ ለማድረግ ከፍተኛ ጥቅም ታለው ብለዋል። በክልሉ ሁሉም መዋቅሮች ዜጎች የጤና መድን አባል እንዲሆኑ በትኩረት ሊሰራ ይገባል ያሉት ዳይሬክተሯ ዞናዊ የጋራ ቋት ትግበራን በፍጥነት ማጠናቀቅና ወደ ሥራ መግባት ይገባል ብለዋል። በመድረኩ በተሳታፊዎች ጥያቄና አስተያየት ተነስቶ ከመድረክ ምላሾች ተሰጥተዋል። በመድረኩም የጤና ባለሙያዎችን ጨምሮ ሌሎች ባለድርሻ አካላት ተሳትፈዋል። እርሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ የቆንዳ የመጀመሪያ ደረጃ ሆስፒታል ግንባታ ያለበትን ደረጃ ተመለከቱ። የክልል እርሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾን ጨምሮ ሌሎች የክልል የዞንና የወረዳ ከፍተኛ አመራሮች የሆስፒታሉ ግንባታ ያለበትን ደረጃ ተዘዋውረው ተመልክተዋል። የገባታ ወረዳ የቆንዳ የመጀመሪያ ደረጃ ሆስፒታል ግንባታ አፈጻጸም አሁን ላይ 98 ከመቶ መድረሱን በጉብኝቱ ወቅት በተደረገው ገለጻ ማረጋገጥ ተችሏል። የሆስፒታሉ ቀሪ ስራ ተጠናቀው አስፈላጊ ግባቶች ተሟልቶ ለአገልግሎት ሲበቃ ለአራት ወረዳዎች አገልግሎት መስጠት የሚችል ነው። በጉብኝቱ የሆስፒታሉ ግንባታ ቀሪ ስራዎችን በመፍጠን በአጭር ጊዜ ውስጥ ለአገልግሎት እንዲበቃ በእርሰ መስተዳደሩ መመሪያ ተሰጥቷል። በጉብኝቱ እርሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ፣ ምክትል እርሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው፣ አስተባባሪ አካላትን ጨምሮ ሌሎች የክልል የዞንና የወረዳ ከፍተኛ አመራሮች ተሳትፈዋል ሲል የክልሉ መንግስት ኮሚኒኬሽን ሽን መረጃ አመላክታል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የንጹህ መጠጥ ውሃ ተደራሽነትን ለማረጋገጥ እየተሰራ መሆኑን የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ከቦንጋ ቅርንጫፍ ጣቢያ ነው። ወንድማገኝ ገሪቶ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፋ ዞን ሳይለም ወረዳ ከ31 ሚሊዮን ብር በላይ በሆነ ወጪ የተገነባው የችችቢ የንጹህ መጠጥ ውሃ ፕሮጀክት ተመርቋል። ምድረቃ ስነ ስርዓቱ ላይ የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋገሾ ክልሉ ከፍተኛ የውሃ ሀብት ባለቤት ቢሆንም ህዝቡ ተጠቃሚ ሳይሆን ቆይቷል ብለዋል። ችግሩን ለመቅረፍ መንግስትና ባለድርሻ አካላት ከፍተኛ መዋለ ነዋይ በማፍሰስ የውሃ ፕሮጀክቶች ቀጣይነት ያለው አገልግሎት እንዲሰጡ ግዴታቸውን እየተወጡ መሆናቸውን ገልጸዋል። የክልሉ ውሃ ማይድንና ኢነርጂ ቢሮ ኃላፊ ኢንጂነር በየኔ በላቸው በበኩላቸው ባለፉት ሶስት ዓመታት በክልሉ ከአንድ ቢሊዮን ብር በላይ በሆነ ውጪ 271 የውሃ ፕሮጀክቶችን ማጠናቀቅ ተችሏል ብለዋል። በዚህም ከ450 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ ስለመቻሉ አስረድተዋል። የተችቢ የውሃ ፕሮጀክት ከ31 ሚሊዮን ብር በላይ ውጪ የተገነባ መሆኑን የገለጹት የቢሮ ኃላፊ ቀጣይም ቢሮ የንጹህ መጠጥ ውሃ ችግር ባለባቸው አካባቢዎች ዜጎች የውሃ አቅርቦት ተጠቃሚ እንዲሆኑ በትኩረት እንደምሰራ ተናግረዋል። የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው ወረዳው የሚቅ ሀብት ያለው መሆኑን ገልጸው በርካታ የመልካም አስተዳደር ጥያቄዎች በብልጽግና ፓርቲ እየተመለሰ እንደሚገኝ አንስተዋል። የሳይሌም ወረዳ ምክትል ዋና አስተዳዳሪ አቶ አማኑኤል አየለ በበኩላቸው የክልሉ መንግስት በወረዳው ለዘመናት የቆዩ የመልካም አስተዳደር ጥያቄዎችን ለመፍታት እያሳየ ያለውን በጎ ምላሽ አጠናክሮ እንዲቀጥል ጠይቀዋል። የአካባቢው ነዋሪዎች በሰጡት አስተያየት ከዚህ በፊት አብዛኛው የአካባቢው ማህበረሰብ ረዥም ርቀት በመጓዝ ውሃ እያገኙ መሆናቸውን አስታውሰው አሁን ላይ የተመረቀው የውሃ ፕሮጀክት ቀደም ሲል የነበረውን የንጹህ መጠጥ ውሃ ችግር እንደሚቀርፍም ገልጸዋል። ፕሮጀክቱ ረዥም ጊዜ አገልግሎት መስጠት እንዲችል የበኩላቸውን ለመወጣት መዘጋጀታቸውንም ነዋሪዎቹ አስተያየታቸውን ሰጥተዋል። በክልሉ አሁን ላይ 25 የውሃ ፕሮጀክቶች ከ1.7 ቢሊዮን ብር በላይ ውጪ በግንባታ ሂደት ላይ እንደሚገኙም ተገልጿል። ኢትዮጵያ በአዲስ አበባ ከተማ አስደናቂ የባህልና ታሪካዊ ቅርስ ጥበቃ ስራ ማከናወኗን የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ የሴቶች ፌዴሬሽን የንግድና ቢዝነስ ፎረም ተሳታፊዎች ገለጹ። ስድስተኛው የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ የሴቶች ፌዴሬሽን የንግድና ቢዝነስ ፎረም ተሳታፊዎች የብሔራዊ ቤተ መንግስት የአድዋ ድል መታሰቢያና የኢንጦጦ ፓርክን ጎብኝቷል። በጉብኝቱ ተሳታፊዋ ሊበይቷ የምስራቅና ደቡብ አፍሪካ የሴቶች የጋራ ገበያ የምስራቅ ሊቀመንበር ኢቢቲ ሳሜል ሁሴን ቢን አሚር ብሔራዊ ቤተ መንግስትና የአድዋ ድል መታሰቢያ አስደናቂና ማራኪ ባህላዊና ታሪካዊ ቅርሶች መያዛቸውን ገልጸዋል። ኢትዮጵያውያን ቅርስን መጠበቅ የሚችሉ ህዝቦች መሆናቸውን መረዳቷን አመላክቷ የብሔራዊ ቤተ መንግስት እድሳትና የታሪካችን አካል የሆነውን የአድዋ ድል መታሰቢያ ማረጋገጫ ነው ብለዋል። በአድዋ ድል መታሰቢያ የስራ ጉብኝታቸውም ለአፍሪካ ነጻነት የተከፈለ አስደናቂ ተጋድሎ በሚያሳይ መልኩ የተደረገው የማንነትና የባህል መገለጫ ጥበቃ ስሜትን የሚገልጽ መሆኑን ገልጸዋል። ስድስተኛው የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ የነጋዴዎች የሴቶች የንግድና ቢዝነስ ፎረም ከሚያዝያ 2017 እስከ ግንቦት አንድ ቀን 2017 ዓ.ም ድረስ ለአንድ ሳምንት ያህል ጊዜ በአዲስ አበባ መቆየቱ ይታወቃል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ልዩ ኢኮኖሚ ዘርፎች ብዝሃ ኢንቨስትመንትን በማስፋፋትና ለአርሶ አደሩ ዘላቂ ገበያ ትስስር በመፍጠር ተጨባጭ ውጤት እያመጡ መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። ዘገባው የኢትዮጵያ ዜና አገልግሎት ነው። ዝርዝሩን ሄርሜላ ታይቶ በኢትዮጵያ ሀገራዊ ለውጡን ተከትሎ የመንግስት ፕሮጀክቶች በተያዘላቸው የጊዜ ገደብና ጥራት የመፈጸም አቅም ጨምረዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ምክትል ስራ አስፈጻሚ ዘመን ጁኔድ እንደገለጹት በኢኮኖሚ ዘርፍ በተደረገው ሪፎርም በአሰራር ደንብና መመሪያዎች ላይ መሰረታዊ ለውጥ ተደርጓል ብለዋል። ሪፎርሙ የኢንቨስትመንት ዘርፍ ማነቆዎችን በመፍታት ለዓለም አቀፍ አልሚዎች አስቻ የኢንቨስትመንት አማራጭ እንዲፈጥር ማድረጉን ገልጸዋል። ልዩ ኢኮኖሚ ዞኖች ካሏቸው መቶ ሰባ ሰባት ሼዶች መቶ ሀምሳዎቹ በሀገር ውስጥና በውጭ ባለሀብቶች መያዛቸውን ገልጸው እንደ ጅማ፣ ባህር ዳርና ሀዋሳ ያሉ ልዩ የኢኮኖሚ ዞኖች አዳዲስ ኢንቨስትመንት እየሳቡ መሆናቸውንም ተናግረዋል። በዚህም የኢንዱስትሪ ፓርኮች ልማት ኮርፖሬሽን ባለፉት ዘጠኝ ወራት ሰማኒያ አዳዲስ ኢንቨስትመንት ወደ ልዩ ኢኮኖሚ ዞኖች ማስገባት መቻሉን ገልጸው ይህም ከእቅድ በላይ የተገኘ ውጤት ነው ብለዋል። በቴክስታይል እና ጋርመንት ላይ ትኩረት ያደርገ የነበረውን አሰራር ወደ ብዙ ኢንቨስትመንት አማራጭ ማሸጋገር እና ማስፋት መቻሉንም ተናግረዋል። በመሆኑም ልዩ የኢኮኖሚ ዞኖችን ካላቸው ነባራዊ ጸጋ ጋር በመዋሃድ በተለያዩ የኢንቨስትመንት ዘርፎች እንዲሰራባቸው እየተደረገ መሆኑን ገልጸዋል። በድሬዳዋ ነጻ የንግድ ቀጠና የተጀመረው ሎጂስቲክስና ንግድ አዲስ እሳቤ መሆኑን ገልጸው ብዙሃ ኢንቨስትመንትን በማሳለጥ የጎላ ሚና እንዳለውም ተናግረዋል። የኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞን ማደጋቸው ብዙሃ ኢንቨስትመንትን ከመፍጠር ባለፈ ሰፊ የስራ ዕድልና ትስስር እየፈጠሩ መሆናቸውን ገልጸዋል። ባለፉት ዘጠኝ ወራት በባህር ዳር ልዩ የኢኮኖሚ ዞን በግብርና ምርቶች ማቀነባበር ላይ የተሰማሩ የውጭ ድርጅት አንድ 5 ሚሊዮን ዶላር 15 ሚሊዮን ዶላር ፈሰስ በማድረግ ስራ መጀመሩን ገልጸዋል። በጅማ ልዩ ኢኮኖሚ ዞን አቮካዶ ምርትን በማቀነባበርና እሴት በመጨመር የተሰማራ ኩባንያ ብዙሃን ኢንቨስትመንትን ከማሳደግ ባለፈ ለአካባቢው ማህበረሰብ የስራ እድልና የገበያ ትስስር ፈጥሯል ነው ያሉት። ኢትዮጵያ የአፍሪካ ቀዳሚና ተመራጭ የኢንቨስትመንት መዳረሻ እየሆነች ነው ያሉት ምክትል ስራ አስፈጻሚው በልዩ የኢኮኖሚ ዞኖች ያለው የተሟላ መሰረተ ልማት የኢንቨስተሮችን ቀልብ መሳቡን ገልጸዋል። ልዩ የኢኮኖሚ ዞኖች ከጨርቃ ጨርቅና አልባሳት ባሻ ባሻገር ሌሎች የዓለም የትኩረት ዘርፍ በሆኑ የታዳሽ ኃይል ላይ በትኩረት እየሰሩ መሆኑንም ጨምረው አንስተዋል። በሐዋሳ ልዩ የኢኮኖሚ ዞን በሶላር እነርጂ ላይ የተሰማራው የውጭ ድርጅት መቶ ሚሊዮን ዶላር ሀብት ያስመዘገበ ኩባንያ ስራ መጀመሩን ጠቅሰው ይኸውም ባለፉት ዘጠኝ ወራት የተመዘገበ መሆኑን ነው የገለጹት። አዲስ አበባ የአራተኛው የክህሎት ኢትዮጵያ ውድድር አሸናፊ ሆነች። መድረኩ ኢትዮጵያ በብቃትና ተስጦ ያላቸው ወጣቶች እንዳሏት ያረጋገጠ ነው ሲል የስራና ክህሎት ሚኒስተር ሙፈሪያት ከሚል ተናገሩ። አዲስ አበባ አስር የወርቅ አራት የብርና አራት የነሐስ ሜዳሊያዎችን በማግኘት ውድድሩን በአንደኝነት አጠናቃለች። የኦሮሚያ ክልል በአምስት ወርቅ በአስር ብርና በስድስት ነሐስ ሁለተኛ ወጥቷል። አማራ ክልል በሁለት ወርቅ በአራት ብር በስድስት የነሐስ ሜዳሊያዎች የሶስተኛ ደረጃ በመያዝ አጠናቋል። በክህሎት በቴክኖሎጂና በተግባራዊ ጥናትና ምርምር ልቀት ያሳዩ ዜጎች የተፎካከሩበት ውድድር ከሚያዝያ ሀያ ሰባት እስከ ግንቦት ሁለት በአዲስ አበባ መካሄዱ ይታወቃል ሲል የኢትዮጵያ ብሮድካስቲንግ ኮርፖሬት ዘግቧል። ዴንማርክ ከኢትዮጵያ ጋር ያላትን የቆየ አጋርነት በሁሉም አቀፍ ልማትና የሕዝብ ለሕዝብ ትስስር ለማጠናከር ቁርጠኛ መሆኗን ገለጠች። በኢትዮጵያ የዴንማርክ አምባሳደር ሱኒ የኢትዮጵያ ሕዝብ የልማትና ተነሳሽነት፣ ሰው አክባሪነት ባህልን አድንቀዋል። አምባሳደሩ የቱሪስት መዳረሻዎችን ለማስፋፋትና ለማሳደግ እንዲሁም በአዲስ አበባ ከተማ የሚካሄደውን የመሰረተ ልማት ስራ አወድሰዋል። የሁለቱ ሀገራት ግንኙነት ዘመናትን የተሸጋገረ መሆኑን በማስታወስ ዴንማርክ ፈረንጆቹ 2018 የመጀመሪያውን የድጋፍ ፕሮግራም በመተግበር ከጀመረች ወዲህ ከኢትዮጵያ ጋር ያላትን የልማት ትብብር ትልቅ ምርት አሳይቷል ብለዋል። ሁለተኛውን ዙር የአምስት ዓመት የድጋፍ ፕሮግራም በቅርቡ ይፋ ለማድረግ ዝግጁ መደረጉን ገልጸዋል። በአቅም ግንባታ፣ በአረንጓዴ ልማት፣ በውሃ ልማት፣ በዘላቂ ኃይልና ለአየር ንብረት ለውጥ ተጽዕኖ የማይበገር ግብርና ኦልን የማድረግ ጥረትን ለመደገፍ እንደሚሰራ ገልጸዋል። የአረንጓዴ አሻራ ኢኒሼቲቭን ጨምሮ ሀገራዊ እና ቀጠናዊ ጉዳዮች ዙሪያ ኢትዮጵያ የምታከናውናቸውን ተግባራት አድንቀው በተለይም በአረንጓዴ ልማት ዙሪያ ዴንማርክ ከኢትዮጵያ ጋር መተባበር ትፈልጋለች ብለዋል። የአየር ንብረት ለውጥ ተጽዕኖ ለአረንጓዴ ዜጎች ግጭትና እንደውም መንስኤ ችግሮች ለመከላከል በትብብር መስራት ወሳኝ መሆኑን አስገንዝበዋል ሲል ፋና ብሮድካስቲንግ ኮርፖሬት ዘግቧል። ለጠላት የማይበገረ ክንደ ብርቱ የመከላከያ ሰራዊት መገንባቱን የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብራኑ ጁላ ገለጹ። ዘገባው የኢትዮጵያ ዜና አገልግሎት ነው። በዛብህ ታደሰ። በምርሃ ግብሩ የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኢታማጆር ሹም ጀነራል አበባው ታደሰ፣ የምዕራብ ዕዝ አዛዥ ለተናል ጀነራል መሰለም መሰረት፣ ከፍተኛ ጀነራል መኮንኖችና ሌሎች አመራር አባላት ተገኝተዋል። የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ፣ የቤንሻንጉል ጉምዝ ክልል ርዕሰ መስተዳደር አሻድሊ ሀሰን እና በምክትል ርዕሰ መስተዳደር ማድረግ የገጠር ልማት ክላስተር አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ እና የነቀምቴ ከተማ ነዋሪዎች ታድመዋል። የጦር ኃይሎች ጠቅላይ ተማጆር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ያደረጉት ንግግር የመከላከያ ሰራዊት የኢትዮጵያን ዘላቂ ሰላም የማረጋገጥና የማጽናት ተልከውን እየተወጣ ይገኛል ብለዋል። በአገሪቱ ዘላቂ ሰላም ሰፍኖ ልማት እንዳይረጋገጥ ለማድረግ የሚጥሩ ጸረ ሰላም ኃይሎች ላይ እርምጃ እየወሰደ መሆኑን ጠቁመው፣ በዚህም ሰላም እያሰፈነ እንደሚገኝ ተናግረዋል። ክንደ ብርቱ ሰራዊቱ መስዋዕትነትን በመክፈል የጠላትን ሴራ በማክሸፍ ኢትዮጵያን እያጸና እንደሚገ እንደሚገኝ ገልጸዋል። የምራብ እዝ መንግስትና መከላከያ ሰራዊት የሚኮሩበት ጀግና እዝ መሆኑን ጠቅሰው እዙ የኢትዮጵያ ጋሻ በመሆን ሀገሩን እየጠበቀ ይገኛል ብለዋል። ሰራዊቱ በአሸባሪው ሸኔና በጽንፈኛው ላይ እርምጃ በመውሰድ ሰላም እያረጋገጠ እንደሚገኝም ጨምረው ተናግረዋል። ዘላቂ ሰላም እንዲሰፍን እና የልማት ስራዎች እንዲፋጠኑ አሁንም ተግባሩን አጠናክሮ ይቀጥላል ብለዋል። ምራብ እዝ በየትኛውም ቦታ በመንግስት የተሰጡትን ግዳጆች በጀግንነት እየተወጣ እንደሚገኝ የገለጹት ደግሞ የምራ ምዕራብ እዝ አዛዥ ለተናል ጄኔራል መሰለ መሰረት ናቸው። እዙ በጽናት ሀገሩን እየጠበቀና የተሰጠውን ግዳጆች በጀግንነት እየፈጸመ መሆኑን ገልጸው የአገሪቱን ዳር ድንበር በመጠበቅና ሰላም በማረጋገጥ ላይ እንደሚገኝም ተናግረዋል። የኢትዮጵያ ጋሻ የሆነው ምዕራብ እዝ በየትኛውም ቦታ ህዝባዊ ባህሪን በመላበስ የተለያዩ የልማት ስራዎች ላይ እየተሳተፈ እንደሚገኝም ጠቁመዋል። ለአብነትም የታላቁ የህዳሴ ግድብን በመጠበቅና ለግድቡን ቦንድ በመግዛት ህዝባዊነቱን ያረጋግ የተረጋገጠ እዝ ነው ብለዋል። የምዕራብ እዝ 47ኛ ዓመት ምስረታ በዓል ለሶስት ተከታታይ ቀናት በተለያዩ ዝግጅቶች እየተከበረ ይገኛል። በመጨረሻም ስፖርት ጊንቦዳዲብን የ2017 የክልል ሻምፒዮና ውድድር አሸናፊ ሆነ። በክልሉ ባህል ቱሪዝምና ስፖርት ቢሮና በክልሉ እግር ኳስ ፌዴሬሽን አዘጋጅነት በዳውሮ ዞን ተርጫ ከተማ ሲካሄድ የቆየው የ2017 የወንዶች እግር ኳስ ሻምፒዮና የማሻቻውን የገጠመው ጊንቦዳዲብን አንድ ለዜሮ በሆነ ውጤት በማሸነፍ ነው ዋንጫውን ማንሳት የቻለው የሸካ ዞን ተወካይ የሆነው የማሻ ወረዳ የወንዶች እግር ኳስ ቡድን ለዋንጫ ተጫውቶ አንድ ለዜሮ በመሸነፍ በውድድሮ ሁለተኛ ደረጃን ይዞ አጠናቋል። የሸካ ዞን አስተዳደር ቡድኑ ላደረገው ትግል ላሳየው ምርጥ ጨዋታና ላስመዘገበው ውጤት የተሰማውን ደስታ እየገለጸ እንኳን ደስ አላቸው እንኳን ደስ አለን ብለዋል ሲል የዞኑ መንግስት ኮሚኒኬሽን ዘግቧል። አድማጮች ለሰዓቱ ያዝናቸው ዜናዎች የተከታተላችሁትን ይመስሉ ነበረ። ዜናዎቹን እየመራው ትግስት በዛብ ከእናንተ ጋር ቆይታ ያደረግኩኝ። ከቀሪ የሬዲዮ ጣቢያ ዝግጅቶቻችን ጋር መልካም ቆይታ